ሰርታቸው የመጣሁት በምስሉ ላይ የምትመለከቱትን ልጅ ያው እርሰ በርስ ማለት ነው። አንድ ሀገር ሆነን እርሰ በርሳችን እየተባላን እንግዲህ አንደኛውን አንዱ በጩቤ ውክዶት ይሄን ደግሞ ይዞት ያው እንደምትመለከቱት እንደተመለከታችሁት በዚህ ልኩ እንደዚህ አድርገው እየቀጠቀጡት ነው። አሁን ቢሆን እንገልካለን እያሉት ነው። እንግዲህ ነገሩ በሽምግልና ተይዟል፣ ግን ደግሞ ሀቢባ አላስችል ብሏት ፖሊሶቹ ጋር ደውላ ከፖሊሱ ያደረገችውን ቆይታ አላሰማችሁና ያለውን

እሺ ላኪልኝና እና ቁጥሩን ዋትሳፕ ላይ የዚህ የሰውየው ልጆቹ ፖሊሶች ናቸው እና በደንብ ይረዱናል እነሱ። እሺ ላኪልኝ ሀቢባ። አቷሺ ግሩፖች አንድን ወንድማችንን ጠልፈው እየደበደቡ እንገሏለን ብለው እየዛቱ ነው። ከዚህ ውጭ ያልኩት ነገር አለ። አረብኛ ካላወቅሽ የሚያቅ ሰው ይተርጉምልሽ። ዜና ውዶች እንደሰማችሁት ነው። ሀቢባ ፖሊስ ከደውላ ደውላ ያደረገችውን ቆይታ ተመልክታችኋል። አሁን በነዚህ አረመኔ በነዚህ አይነት ጨካኝ ሰዎች ምስኪኑ ማህበረሰብ ሰርቶ መብላት አይችልም ማለት ነው። አሁን እነዚህ ሰዎች ያሉበት አድራሻ በቲክቶክ አካውንታቸው ሎኬሽን ይደርሳሉ። ባሉበት አንጠልጥሎ ይዟቸዋል። ሳውዲ አረቢያ ላይ አንድ ሰው ወንጀል ፈጽሞ ወንጀል ፈጽማለሁ ብሎ ተናግሮ ማንም ሰው ከህግ የሚያበልጥበት ሀገር አይደለም። እንደ ሀገራችን በሰው ደም የተጨማለቀ ሀገር አይደለም። ለም ሳውዲ አረቢያ ማለት ማለት የህግ ሀገር ነው። የማንም ደም በባዶ ከፈሶ የሚቀርበት ሀገር አይደለም። አሁን እኔ የሚያሳስበኝ ነገር እናንተ አውሬዎች ናችሁ፣ እርስ በራሳችሁ ትባላላችሁ። ግን ምስኪኑ ሰርቶ አዳሪው በስራው በጉልበቱ ሰርቶ ለመብላት ከሀገሩ የወጣውን ሰው ልታስለቅሙት ነው። በእናንተ የተነሳ ማለት ነው። አሁን አበሻ በተባለ በአጠቃላይ ነው መያዝ የሚፈልጉት። በቃ እንዳለ ነው የሚያዘው በእነዚህ ምክንያት ማለት ነው። እነዚህ ሁለት ልጆች በምን ምክንያት ነው የተጣ ይመጣሉ ትንሽ የልጁ ራሱ በራሱ አሁን የተያዘው ልጅ ራሱ ያው አጠገቡ ሆኖ ነው እያወራ ያለው። ትንሽ ከሱ ቀንጨባ ያለ ቪዲዮ ላሰማችሁ እና ሙሉ ነን ይነግራችኋለሁ። ቪዲዮውን ተከታትለን እንመለስ። ጎን ለጎን እየተኛን እያለን የተለያየ ሰዎች ላይክ በማድረግ የሚል ፎቶ ፕሮፋይል በማድረግ የተለያየ ሰዎች ላይክ በማድረግ እንደዚህ እንደዚህ አይነት ሰው ነው። ከኋላ ነው የሚያደርገው፣ ከኋላ ነው የሚያደርገው፣ ይሄ ልጅ ከኋላ ነው የሚያደርገው ምናምን ብሎ ይላል። ስለዚህ አንደኛ፣ እኔ አሁን በዚህ ላይ የተናደድኩት ትልቁ ቴንሽን ይሆንኩት እንጂ አሁን አሁን በሌላ አይደለም። ትልቁ ቴንሽን ይሆንኩት ለምን እንደዚህ ይለኛል፣ በምን ምክንያት እንደዚህ ይለኛል ነው። በቃ አሁን ያ እሱ ሳይዋሸኝ ለነፍሱ ብሎ ማለት ነው ይንገረኝ። በቃ ማለት አዎ ብየ አለሁ፣ በዚህ በዚህ ምክንያት ያልኩ ምናምን ብሎ ያለውን ነገር ይንገረኝ። እስኪ አንድ ቃል እንትን ካላችሁኝ ማለት ነው ጨረስክ። ሀሳቡን ነው ያቀረበልን። ቆልኝ እሱንም ነው ያለው። እና እንደ ሰማችሁት ነው ቤተሰብ፣ በጣም እጅግ የሚያሳዝን ነገር ነው፣ እየሰማን ያለ ነው። ይህ ልጅ እንደ ተመለከታችሁት ነው ይሄ ልጅ አሁን የተያዘው ልጅ ነው። ከዚህ ጋር ደግሞ የተጣላው ልጅ ያው እንደ ተወጋ ነው የተናገረው። ይሄ ልጅ እንደ ወጋው ነው የተናገረው፣ በራሷ እንደ በተዛው ሆኖ ግን ደግሞ በጣም የሚያሳዝነው ነገር አንድ ቤት ሆኖ አንድ ቤት ኖረው፣ አንድ ቤት አሳልፈው ያው በሱ ስምና በሱ ፕሮፋይል አድርጎ ሌላው ሌላ ያልሆኑ ነገሮችን ሲናገር አይቼው በንዴት ተነሳሽቼ ነው የወጋሁት ነው ያለው። ይሄ ልጅ እንግዲህ ያ ልጅ ተወክቷል፣ ታሟል። ይሄንን ደግሞ ያንን ልጅ እንደወጋ እንገለለን ብለው እንደዚህ ፊቱን አይታችኋል፣ አይኑን አይታችኋል፣ እንዴት እንዳደረጉት በጣም ከባድ ነው። አሁንም እንገለዋለን እያሉ ነው፣ ያ ፖሊስ ጋር ተደውለዋል። ነገር ግን ደግሞ ያ መውጋት አልነበረበትም። ይሄም ደግሞ እንደዚህ ማድረግ አልነበረበትም። ይሄ በአጠቃላይ ያ ልጅ እንደዛ ካደረገ ለምን አደረገ ብሎ መጠየቅ ነበረበት፣ ማድረግ እንደሌለበትም መናገር ነበረበት እንጂ ዝም ብሎ ተነስቶ የሰውን ልጅ መውጋቱ ይሄ በጣም አጸያፊ ነገር ነው። የዘረኝነትን ጥንብ አትስሩ። አንድ ቤት ቁጭ ብላችሁ፣ አንድ ቤት በልታችሁ፣ አንድ ቤት ጠጥታችሁ፣ አንድ ቤት ኖራችሁ እርስ በርሳችሁ በዚህ ልክ ስትበላሉ ትንሽ እንኳን አይከብዳችሁም? አንድ ቤት ነው የኖሩት እነዚህ ሰዎች። ግን አሁን ያንን ልጅ ስለወጋው እነዚህ ደግሞ የልጅ ጓደኞቹ ደግሞ ይሄንን ይዘው እንገለዋለን ብለው በዚህ ልክ ቀጥቅጦ አሉ። ፖሊስ ጋር ተደውሏል አሁን በፖሊስ ቁጥጥር ስር ይሆናሉ ከሰኡዲ አረቢያ ፖሊስ ደግሞ ማንም አያመልጥም እባካችሁ ይህ ሁሉ ነገር እያደረጋችሁ ያለው የዘረኝነት ጥንብ የዘረኝነት ጥግ ነው ዘረኝነት ራቋት አትቅረቧት ብለዋል ነቢይ ስላ ወሰለም እስኪ ዘረኝነት ራቁ ዘረኝነት መጥፎ ነው ወደ መጥፎ ነገር ይገፋፋችኋል አላህ የከለቀውን ነፍስ እናንተ እንድታወጡ ያደርጋችኋል ለምን በዘረኝነት ስለተሞላችሁ ነው። ዘረኝነት ነው ይሄን ነገር እያደረጋችሁ ያለውና ከዘረኝነት ውጡ። እስኪ የሆነ ለሰው ልጅ ክብር ይኖራችሁ የሀገራችን ይበቃናል በሀገራችን እየተባላን በሀገራችን እየተገዳደልን በሀገራችን መጥፎ ነገር እያደረግን በቃ ምንም ጥሩ ነገር የለም እንደገና በሰው ሀገር ሄዳችሁም የሀገሩ አልበቃ ብሎ በሰው ሀገር ሄዳችሁ ሰውን አርፎ እንዲሰራ እንትን አታደርጉም እኔ አሁን ለእናንተ አይደለም ማዝ ነው እናንተ ወንጀለኞች ናችሁ እንደፈለጋችሁ ግን በእናንተ ስብ ምስኪኑ ምስኪኑ ሀበሻ ጭምር የሚያዝበት ነገር ነው የሚያሳዝነኝ እና አባካችሁ ክፉ ነገር የምትሰሩ ውስጣችሁ ክፉ ነገር የሆነ ሰዎች፣ ሰርቶ የሚያድሩበት ምስኪኑ ሰው ያለበት ቦታ አትሄዱ። በቃ እኛ ሰርተን እንብላበት፣ እኛ ሰርተን እንለወጥበት። በእናንተ ምክንያት አሁን ዳሰ ሲጀምራሉ ሰውን መያዝ። ይህንን ወንጀል ፈጽሜ እኔ ከህግ አመልጣለሁ፣ ከሰዑዲ አረቢያ ፖሊስ አመልጣለሁ ማለት የማይታሰብ ነገር ነው። ሰውን እንደገደልሽ ትገዳያለሽ። ይህንን ቃል ላውራችሁት ራሱ የሚፈረድባችሁ እናንተ ራሱ ታቁታላችሁ። የዛኔ ስትገቡበት የዛኔ ታቁታላችሁ። እና አባካችሁ ሰርታችሁ ለመለወጥ እስከሆነ ድረስ የመጣችሁት ዘረኝነትን እርግፍ አርጋችሁ ለሰው ልጅ ክፉ የምታሰቡት እርግፍ አርጋችሁ ትታችሁ ያላችሁት የሰው ሀገር ነው። አርፋችሁ ሰርታችሁ ተቀይሩና ወደ ሀገራችሁ ገቡ። ይሄ ምንድን ነው እንደዚህ የሚያደርጋችሁ? ስብሓንላ አረተው አለ አንፈሩ እንዴ? ዘረኝነት እኮ ጥምብ። የሰው ልጅ በሰውነቱ ሊከበር ይገባል። ምንድን ነው እናንተ? ሁሌ በዘረኝነት አይሰለቻችሁም? ሁሌ ዘር ከዘር ማባላት አይሰለቻችሁም? አላህ ስብሓነ ተዓላ ቃል